ሰላም ጤና ይስጥልን እንደምን አምሽታችኋል! የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችንን ጀምረናል። አበይት ጉዳዮቻችን አስቀድመን፣ የጤና ሙያተኞች በገቡት ቃል ኪዳን መሰረት ከራስ አልፎ በመንፈሳዊነት ለሁሉን አቀፍ የህብረተሰብ ጤና መረጋገጥ መስራት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ተሰሚነት በመጠቀም ጫካ ያሉ ኃይሎች እንዲመለሱና ሰላም እንዲሰፍን በትኩረት እንዲሰሩ ጥሪ ቀረበ። ቤታችን በዝርዝር የምንመለከታቸውን ጉዳይ ጨምረን በዛሬ ዕለት የተከናወኑ ሁነቶችን በተመለከተ ዘጋቢዎቻችን በቀጥታ ከዚሁ ከስቱዲዮ ተጨማሪ መረጃዎችን የሚያጋሩ ነው የሚሆኑ። ሶሊያና አለኸኝ፣ እንዲሁም በምልክት ቋንቋ ደግሞ ፍቅር ተዘገየ ጋር አብራችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የምናልፈው የጤና ሙያተኞች በገቡት ቃል ኪዳን መሰረት ከራስ አልፎ በመንፈሳዊነት ለሁሉን አቀፍ የህብረተሰብ ጤና መረጋገጥ መስራት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ ከክልሉ ሁሉም ዞኖች የተውጣጡ የጤና ባለሙያዎች የተሳተፉበት የውይይት መድረክ ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ዘጋቢያችን ዘመኑ ይርጋ እዚህ ስቱዲዮ ነው የሚገኘው። እንደምናመሸህ ዘመኑ። እንደምንቆይ ተሻለ። ደህና ነኝ። እስቲ በውይይቱ ላይ ነበርክና ምን ምን ጉዳዮች ተነሱ? ያሉን መረጃዎች አጋራ። መልካም የጤናው ዘርፍ አርበኝነት ለሀገር እድገት በሚል ከክልሉ ከተለያዩ ዞኖችና እስከ ታችኛው የመንግስት መዋቅር ድረስ የተውጣጡ የጤና ባለሙያዎች የተሳተፉበት የውይይት መድረክ በዛሬው እለት ተካሂዷል። እንግዲህ ውይይቱ በዋናነት በጤናው ዘርፍ እየገጠሙ ያሉ ችግሮችን ተግዳሮቶችን መፍታትና እንዲሁም ሁሉን አቀፍ የጤና ስርዓትን በክልሉ ማሻሻል በሚቻልበት ጉዳይ ላይ ነው በስፋት ውይይት የተደረገው። በዚህ ውይይት ቀደም ብለሽ አንችም በመግቢያሽ ላይ እንዳነሳሽው የክልሉ ምክትል እርስ ማስተዳደር ዶክተር አብዱ ሁሴን ተገንተዋል። ከጤና ሙያተኞች የተነሱ ሀሳቦችን መነሻ አድርገው ምላሽና ማብራሪያም ሰጥተዋል። እንግዲህ በክልሉ ቀደም ብዬ እናነሳሁት ከሁሉም ዞኖች የተውጣጡ የጤና ሙያተኞች ናቸው የተሳተፉት። በየደረጃው የሚገኙ የጤናው ሙያተኞች እንግዲህ ባለፉት አመታት በክልሉ የጤና ስርአቱ እንዲሻሻል የጤና ተደራሽነት እንዲሰፋ እንዲሁም ጤናው የተጠበቀ ማህበረሰብ እንዲፈጠር በሚደረገው ሁሉን አቀፍ የጤና ስራ ላይ የጤና ሙያተኞች ችግር ሳይበግራቸው ሰፊ ስራ መስራታቸው በበጎ መልኩ ተነስቷል። እንደምናስታውሰው የኮሮና ቫይረስ ወረርሽኝ ያለ የሰሜኑ ጦርነት አሁንም የክልሉ የእርስ በርስ ግጭትን ምክንያት በማድረግ እንግዲህ በክልሉ ሁሉን አቀፍ ቀውስ ነው የተከሰተው ና ይሄ ሳይበግራቸው የጤና ሙያተኞች ሙያቸውን መሰረት አድርገው ኤቲክሱ በሚፈቅደው መርሁ በሚፈቅደው መሰረት ሰፊ ስራ መስራታቸው እና እውቅና የተሰጠበት መድረክ ነው የሆነው ት ላይ ማለት ነው። ከዚህ ጎን ለጎን ግን ከቅርብ ጊዜ ወዲህ የጤና ሙያተኞች የሚያነሱት የመሰረታዊ ደሞዝ ና ሌሎች የጥቅማ ጥቅም ጥያቄዎች ና እንዲሁም ደግሞ ከጤና አገልግሎት ስርዓት መሻሻል ጋር በተያያዘ እንዲስተካከሉ የሚያነሷቸውን ጥያቄ መነሻ በማድረግ የተለያዩ ችግሮች እየተከሰቱ ናቸው። ስለዚህ ይሄ መቅረት አለበት የሚለውን ጉዳይ ላይ ውይይት ተደርጓል ማለት ነው። ከጤና ሙያተኞች የተነሱ ሀሳቦች አሉ። በትንሹ ላንሳ። ቀደም ብዬ እናነሳሁት፣ የደሞዝ የጥቅማ ጥቅም በተለይ ወቅቱን ያገናዘበ የክፍያና ገቢ ሊኖረን ይገባል። ሌላው ዜጋ ወይም ደግሞ ሌላ የመንግስት ሰራተኛ ሊያገኝ እያገኘ ካለው የደሞዝ እርከን በታች ሁሉ እያገኘ ነው የሚል ሰፊ ጥያቄ በስፋት ተነስቷል። ከዛ ባሻገር ምቹ የስራ ሁኔታ በጤና ተቋማት እንዲኖርም አንስተዋል። ሁሉን አቀፍ የጤና ስርዓትም እንዲሻሻል እንዲሁ የጤና ሙያተኞች አንስተዋል ማለት ነው። አቶ አብዱል ከሪም መንግስቱ የክልሉ ጤና ቢሮ ኃላፊ ናቸው። ቀደም ብዬ እንዳነሳሁት እስካሁን ድረስ የጤና ሙያተኞች ላደረጉት ነገር በበጎ መልኩ አውንታ ሰጠዋል። ከዚህ ባሻገር ግን በክልሉ መንግስትና በጤና ቢሮ የሚፈቱ የደሞ ሞዝና ሌሎች የጥቅማ ጥቅም እና ልዩ ልዩ ክፍያዎችን በተመለከተ የክልሉ መንግስት በራሱ ይሰራ። ከዛ ውጭ ግን በፌዴራል መንግስት መፈታት ያለባቸው ጉዳዮች በፌዴራል መንግስቱ እንዲፈቱ አንስተዋል ማለት ነው። የክልሉ ምክትል ርዕሰ መስተዳድር እንግዲህ የተነሱ ጥያቄዎችን ምላሽና ማብራሪያ በሰጡበት ወቅት የጤና ሙያ በራሱ መርሁ መንፈሳዊነትን የተላበሰ ሙያዊ ስነ ምግባርን የተላበሰ መሆን አለበት። ስለዚህ ለጥቅም ለጊዜያዊ እርካታ ብቻ ሳይሆን ለሕዝብ ደህንነት ተግቶ መስራትን የሚጠይቅ ስለሆነ ሙያዊ መርሆውን አክብሮ የሚሰራ የጤና ሙያተኛ ያስፈልጋል፤ እዚህ ላይ ትኩረት አድርጉ ብለዋል። ከዚያ ባሻገር ዛሬ በተሰጣና መግባባት በተደረሰበት ውይይት ላይ በዋናነት የተነሱ ጥያቄዎችን አንድ በአንድ የክልሉ መንግስት ከፌዴራል መንግስት ጋር በመሆን ምላሽና በቅርቡም የሙያተኞች ጥያቄ ምላሽ እንደሚሰጥ ነው የተነሳው። ከዚህ ባሻገር ግን ህገወጥ አካሄዶችና በተለይ በህክምና ተቋማት ሳይገኙ የጥቅማጥቅምና ይገባኛል ጥያቄ ማንሳት ከኢቲክሱ ከመርሁ የወጣ መሆኑን ሙያተኞች ሊገነዘቡ ይገባል፣ ለዚህም ተባባሪ ሊሆኑ ይገባል ብለዋል። የጤና ሙያተኞችም ስራቸውን እየሰሩ አግባብነት ባለው መንገድ ጥያቄያቸው ምላሽ እስኪያገኝ ድረስ በውይይትና በንግግር ችግሮቻቸውን እንደሚፈቱ ይህንንም እንግዲህ የክልሉ መንግስት እንዳረጋገጠላቸው ነው ዛሬ በውይይቱ የተነሳው። ጠቅለል ያለውን ጉዳይ ደግሞ ያለን ሰዓት በቂ ስላልሆነ በዝርዝር የዜና ወጃችን ለተመልካች የምናደርስ ይሆናል። አመሰግናለሁ። ዘመን መልካም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 በጫካ ያሉት ወንድሞቻችን መሞት የለባቸው። ነገ ይጠቅማሉ ለሀገር። ሳይመስላቸው የውጩ ሚዲያ አሜሪካ ላይ ተቀምጦ የሚያራግበው ሚዲያ ነው የሚያባላን እሚያናክሳን። እንደተጀመረው በሰላም በጫካ ያሉት ወንድሞቻችን ቢገቡ የሃይማኖት አባትም በሚችለው መንገድ ከመንግስት ጋር እየተመካከረ በሚችለው መንገድ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 ሌሎችን የልማት ስራዎች ደግሞ እንዲጠናከሩ እናደረጋለን። መንግስት ሰላም ከመጣ ልማት ማምጣት ግዴታው ነው። የመጡትን አበረታቱ። ጉለት ቢኖሮም ቻሉ። በቀጣይ ደግሞ ስልጠና ታድሱ ሰጠን። የተሻለ እንዲቋቋሙ መንግስትም ያደርጋል። ቀሪ ወንድሞቻችን ደግሞ እንዲመጡ አድርጉ። በመገዳል የምናመጣው ነገር ይህን፣ እንድታግዙን ዋነኛው ሊቃውንት እዚህ ላይ ትልቅ ስራ ትሰራላችሁ ብለን ተማምነናል። ይህን እንደምታደረጉ ደግሞ እንተማመናለን። መጪው ጊዜ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 የሚጠበቅብንን ነገር እናደርጋለን። የሃይማኖት አባቶችና የሀገር ሽማግሌዎች በህዝብ ዘንድ አንድነት እንዲጠናከርና ሰላም እንዲሰፍን በትጋት ማስተማር እንደሚጠበቅባቸውም በመድረኩ ጥሪ ቀርበዋል። ወደ ሌላኛው የቀጥታ ጉዳያችን የምናልፈው ተመልካቾቻችን፣ የንግዱ ማህበረሰብ የሚያነሳቸው ጥያቄዎች እንዲመለሱና የተሰለጠ የንግድ ስርዓት እንዲኖር የንግዱ ማህበረሰብ ከመንግስት ጎን ሆኖ እንዲሰራ በርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሳሉ አሳሰቡ። ከንግዱ ማህበረሰብ ጋር በሀገራዊና ክልላዊ የኢኮኖሚ ስኬትና የጸጥታ ሁኔታ ላይ የሚመክር ክልላዊ መድረክ በባህር ዳር ከተማ ተካሂዷል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ዘጋቢያችን አድነው ማርቆስ ውይይቱን ተከታትሏል። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንደምን አመሻችሁ አድነው። ደህና እንግዲህ ጉዳዩን ቀደም ብዬ ገልጫ አለው። እስቲ በውይይቱ ምን ምን ጉዳዮች ተነሱ? ያሉን መረጃዎች አጋራ። መልካም አመሰግናለሁ። እንግዲህ በበርካታ አካባቢዎች በተለይ ከሚመለከታቸው አካላት ጋር በዚህ ጉዳይ ስብሰባ እየተደረገ ነው የሚገኘው። ለሁለንተና የብልጽግና ጉዞ የንግዱ ማህበረሰብ ሚና በሚል ነው እንግዲህ በባህርዳር ከተማ ከሚመለከታቸው የስራ ኃላፊዎች ጋር የንግዱ ማህበረሰብ ማለት ነው ውይይት ያደረገ እንግዲህ በመድረኩ ላይ በተለይ የአማራ ክልል በመከተል እርሰ መስተዳደር ማድረግ ማለት ነው የገጠር ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ አሉ እንዲሁም የገቢዎች ቢሮ ኃላፊ አቶ ክብረት መሀመድ፣ በተጨማሪም የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሀመድ ጨምሮ በተለይ በክልሉ የተለያዩ ከፍተኛ አመራሮች ከዞንና ከወረዳም እንዲሁ የመንግስት የስራ ኃላፊዎች ማለት ነው። በተጨማሪም ከክልሉ የተለያዩ አካባቢዎች የተውጣጡ ነጋዴዎች በመድረኩ ላይ ተሳትፈዋል። እንግዲህ በክልሉ በተለይ እንግዲህ ይህ መድረክ እየተካሄደ ያለው በተለይ ለማህበረሰቡ ግንዛቤ ለመፍጠር ነው። እንግዲህ ባለፉት የለውጥ አመታት በተለይ የኢትዮጵያ ያሳከቻቸው ስኬቶችና የነበሩ ፈተናዎች ላይ ውይይት ነው የተደረገው። እንግዲህ እንግዲህ የዚህን መድረክ አላማ የክልሉ ንግድና ገበያ ልማት ቢሮ ሲያነሱ ማለት ነው ከማህበረሰቡ ጋር በዚህ ጉዳይ መወያየት እንደሚያስፈልግ በተለይ ኢትዮጵያ ያሳካቻቸውን ድሎች ባለፉት ሰባት አመታት ግንዛቤ ለማስጨበጥ እንዲሁም ደግሞ የነበሩ ፈተናዎችን እና እነዚህም ፈተናዎችን ለመፍታት ከንግዱ ማህበረሰብ ምን እንደሚጠበቅ አሳይመንት ወይም ደግሞ የቤት ስራ ለመስጠት እንግዲህ መድረኩ እየተካሄደ እንደሆነ ያነሱበት ሁኔታ አለ። በተለይ በለውጡ አመታት የተመዘገቡ ስኬቶች፣ ያጋጠሙ ፈተናዎች እና መውጫ መንገዶች ላይ ነው ውይይት የተደረገው ማለት ነው እንደጠቀስኩት በቀረበው እንግዲህ በዚህ ጉዳይ ላይ ማለት ነው በአጠቃላይ በአለፉት ሰባት አመታት በኢትዮጵያ የተመዘገቡ ስኬቶች፣ ያጋጠሙ ፈተናዎች እና የመፍትሄ አቅጣጫዎች ወይም ደግሞ መውጫ መንገዶች ላይ ሰነድ ቀርቦ እንግዲህ በአቶ በዶክተር ኢብራሂም መሀመድ አማካኝነት ሰነድ ቀርቦ ውይይት ተደርጎበታል እንግዲህ በዚህ በቀረበው ሰነድ ላይ ማለት ነው ተሳታፊዎች ሀሳብ ሰጥተዋል። በተለይ መድረኩ ጊዜውን የሚመጥን እንደሆነ አንስተዋል። በተለይ በክልሉ ያለውን የጸጥታ ችግር ለመፍታትና የነጋዴው ማህበረሰብ የሚጠበቅበትን አገልግሎት ለማህበረሰቡ እንዲሰጥ ለማድረግ እንደዚህ አይነት መድረኮች መካሄዳቸው መልካም እንደሆነ በተለይ ሪፖርቱም የቀረበው ሪፖርት በተለይ ኢትዮጵያ ያስመዘገበችውን ለውጥ ለማህበረሰቡ የተሻለ ግንዛቤ ለመፍጠር የሚያስችል ስለሆነ በተለይ እንደዚህ አይነት ሪፖርቶች ወይም ደግሞ መድረኮች መካሄዳቸው መልካም እንደሆነ ያነሱበት ሁኔታ አለ። ከዛ በተጨማሪ በተለይ ከዚህ ከመድረኩ ጋር በተያያዘ ማለት ነው የጸጥታ ችግሩ በተለይ የነጋዴውን ማህበረሰብ ወይ ደግሞ የንግድ እንቅስቃሴውን በከፍተኛ ሁኔታ እንደጎዳው የሚታወቅ ነው። ተሰብሳቢዎቹም ይህን ሀሳብ አንስተዋል። ከዛ ባለፈ በተለይ ተሳታፊዎቹ ማለት ነው ከጸጥታ ችግሩ ባለፈ የንግድ እንቅስቃሴውን ጎድቶታል ያሏቸውን ጥያቄዎች ለሚመለከታቸው በመድረኩ ላይ ለነበሩ የስራ ኃላፊዎች አቅርበዋል። በተለይ ከባህር ዳር ጎንደር የሚወስደው መንገድ ማለት ነው ለንግድ እንቅስቃሴው እንቅፋት እንደሆነ ወይም ጥገና ያልተደረገበት መሆኑ ይህ ደግሞ መንግስት እንዳየው ያሳሰቡበት ሁኔታ አለ። በደቡብ ወሎ በኩልና በደብረ ታቦር በኩል ደግሞ እንደዚሁ የደረቅ ወደብ ማጓጓዣ ማለት ነው ለመስራት ታስቦ ወይም ደግሞ ታቅዶና ተጀምሮ አሁን የቆምበት ሁኔታ አለ። ይህንም መንግስት እንዲፈታው ያሳሰቡበት ሁኔታ አለ። በተለይ ለነጋዴው ዋና መሰረታዊ ጥያቄ ተደርጎ የሚወሰደው ደግሞ የብድር አቅርቦት ነው። እንደ ክልል የብድር አቅርቦት፣ የፋይናንስ አቅርቦት ችግር ስላለ ይህን መንግስት እንዲፈታልን የሚል ጥያቄ ያቀረቡበትን ሁኔታ ተመልክቻለሁ። እንግዲህ በቀጣይ የምናነሰው በተለይ የስራ ኃላፊዎች ምን አነሱ የሚለውን ነው። የአማራ ክልል ገቢዎች ቢሮ ኃላፊ አቶ ክብረት መሀመድ እንግዲህ ገቢን በሚመለከት ለተነሳ ጥያቄ ምላሽ ሰጥተዋል። ክልላዊ የዘመነ የታክስ አስተዳደር ስርዓትን ለመዘርጋት የተለያዩ ስራዎች እየተሰሩ እንደሚገኝ አንስተዋል። በተለይ በየመንገዱ የሚደረጉ ህገወጥ የቀረጥ መቁረጥ ስራዎች ማለት ነው፣ የመንግስትን ገቢ በከፍተኛ ሁኔታ እየጎዱ እንደሆነ የተነሳበት ሁኔታ አለ። ይህን ለመቆጣጠር በተለይ ነጋዴው በፈለገው መንገድ የንግድ እንቅስቃሴውን እንዲያደርግ፣ እንዲነግድ ከዛም ባለፈ በተለይ ማህበረሰቡ ለዚህ የንግድ እንቅስቃሴ መሳለጥ ማለት ነው ሰላሙ ላይ በትኩረት ሊሰራ እንደሚገባ የተነሳበትን ሁኔታ ተመልክ ታዝብ ያለው ማለት ነው። በተጨማሪም በምክትል እርስ መስተዳደር ማድረግ የገጠር ዘርፉ አስተባባሪና የግብርና ቢሮ ኃላፊው ዶክተር ድረስ ሳህሉም እንግዲህ ለተነሱ ጥያቄዎች ምላሽ ሰጥተዋል። በአጠቃላይ ኢኮኖሚውን ኢኮኖሚው ዘርፍ ለውጥ እንዲመጣ በኢኮኖሚ ዘርፍ ማለት ነው ሰላም ላይ በጥንቃቄ መስራት እንደሚገባ ለዚህም ማህበረሰቡ በሰፊው መስራት እንደሚኖርበት ያነሱበት ሁኔታ አለ። አምራችና ነጋዴው የተሳለጠ የንግድ እንቅስቃሴ ወይም ደግሞ ስርዓት እንዲኖረውም ሰላም እንደሚያስፈልግ ለዚህ ደግሞ ማህበረሰቡ በከፍተኛ ሁኔታ ለሰላም መስራት እንዳለበት ያነሱበት ሁኔታ አለ። የመጨረሻ ሀሳብ የኢትዮጵያን ብልጽግና ጉዞ እውን ለማድረግ በተለይ መውጫ መንገድ ተብለው የሚጠቀሱ አሉ። ምርትና ምርታማነትን ማሳደግ፣ የምርት ጥራትን ማሳደግ፣ ህግና ስርዓትን ማክበር፣ የኑሮ ውድነትን የሚያቀሉ ተግባራትን ነጋዴው ማከናወን እንደሚኖርበት፣ የሀገርን ብሔራዊ ጥቅም ማስከበር፣ በተለይ በንግዱ ዘርፍ ደግሞ ዲጂታል ስርዓት ግንባታ እውን ማድረግ የመፍትሄ አቅጣጫ ተደርገው እንደሚወሰዱና በዚህም የነጋዴው ማህበረሰብ ድጋፍ እንዲያደርግ ከመንግስት ተሰልፎ እንዲሰራ ጥሪ ያቀረቡበት ሁኔታ ተዝብያል። መልካም ጥሩ ጥሩ ነጥቦች ናቸው የተነሱ። አመሰግናል ባ አመሰግናለሁ። እንቀጥላለን። ወደ ዝርዝር ጉዳዮቻችን ተመልሰናል። ግጭትና አለመግባባቶች በውይይት እንዲፈቱ የሴቶችን አይተኬ የሚና ማሳደግ እንደሚገባ በሰላም ሚኒስቴር የግጭት አስተዳደር መሪ ስራ አስፈጻሚ በሪሁን መንግስቱ ተናገሩ። በጎንደር ከተማ ከተለያዩ አካባቢዎች ለመጡ ሴት የሰላም አምባሳደሮች ስልጠና ተሰጥቷል። አክሌል ምንተስ ነው ተጨማሪ ያለው። ሴት የሰላም አምባሳደሮችን ያሳተፈና ዘላቂ ሰላም ግንባታ ላይ ትኩረቱን ያደረገ ስልጠና በጎንደር ከተማ ተካሂዷል። ከጎንደር ቀጠና ከተለያዩ ማህበራዊ መሰረቶች የተውጣጡ ተጽዕኖ ፈጣሪ ሴቶችም የስልጠናው ተሳታፊ ናቸው። አለመግባባቶች በውይይት እንዲፈቱ የሴቶች ሚና የጎላ መሆኑን የሰላም ሚኒስቴር የግጭት አስተዳደር መሪ ስራ አስፈጻሚ በሪው መንግስቱ ተናግረዋል። የስልጠናው ዓላማም ሴቶችን የመፍትሄው አካል ማድረግ ነው ነው ያሉት ችግሮችን በሰለጠነ መንገድ እየፈታ በክልሉ ውስጥ ሰላም እንዲሰፍን አለመግባባቶች በውይይቶች እንዲፈቱ ሌሎችም ሳይቀር ከሀገረ መንግስት ግንባታ ጀምሮ እንግዲህ ያበረከተውን አስተዋጽኦ ሁላችሁ ታውቁት ነውና አሁን የገጠመን ችግር እንዴት እንወጣው ለሚለው እንግዲህ በጋራ በመካከል መወያየት፣ ችግር ውስጥ ያሉትን አካላት በጋራ ጠርተን እየተወየ የመፍትሄ አካል እንዲሆኑ ማድረግ፣ እኛም የመፍትሄ አካል እንድንሆን ለሰላም ሴት ግንባታ የሴቶች ሚና የላቀ ስለመሆኑ በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፈን አበጀ ያነሳሉ። አቅማቸውን ለማጎልበት እየተሰራ ነው ብለዋል። አሁን ባለው ወቅታዊ ሁኔታ ላይ ግንዛቤያቸውን በመጨመር በአደረጃጀታቸውን በማጠናከር ክልላዊ ሰላሙ ዘላቂ እንዲሆን በማድረግ በኩል እጅግ በጣም ትልቅ እድልና አቅም ናቸውና ሴቶች ይህንን እድልና አቅም ለመጠቀም የሚያስችሉ ስራዎች ናቸው የተጀመሩት። መላይ የክልሉ ሴቶች በዚህ የሴቶች የሰላም አምባሳደር አደረጃጀት ላይ ታቅፈው ለሰላም ዘብ እንዲቆሙና ሰላምን ከቤተሰብ ጀምረው እንዲገነቡ ከማህበረሰብ ጀምሮ እንዲገነቡ በሚደረገው ጥረት ላይ የበኩላቸው ሚና እንዲወጡ ጥሬን ለማስተላለፍ ፈልጋለሁ። ሴት የሰላም አምባሳደሮቹ ከስልጠናው በኋላ በየአካባቢያቸው ለሰላም ግንባታ የበኩላቸው ሚና እንዲወጡ ይጠበቃል ሲሉ በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ እለኔ አባይ ተናግረዋል። በየማህበራዊ መሰረቱ በየማህበራዊ አደረጃጀቱ ህብረተሰቡ ከተወያየ፣ ሴቶች ከተወያዩ፣ ህዝብ ካመነ ሰላሙ ባንዴ የመመለስ እድሉ በጣም ሰፊ ነው የሚሆነውና የዛሬዎቹ ከነዚህ የህብረተሰብ ክፍሎች የተመረጡ ሴት የሰላም አምባሳደሮችን በማደራጀት ዘላቂ ለዘላቂ ሰላም ግንባታ በሚል መሪ ቃል የፈጠርነው መድረክ ነው። እነዚህ ሴቶች ከሄዱ በኋላ እንዲሁ ተወያይተው ሄዱ ሳይሆን፣ ከዚህ በኋላ ሄደው በተግባር እንዲሰሩ ነው። ዛሬ ላይ ውይይት ነው፣ ነገ የራሳቸውን በየዞናቸው የሚሰሩትን ስራ ነው አቅደው የሚሄዱት። ለሀገር ሰላም ግንባታ የበኩላቸውን ለመወጣት እንደሚሰሩም ነው ሀሳባቸውን የሰጡ የሰላም አምባሳደሮች የተናገሩት። ከአንዲት እናት እንኳን አንዱ ልጇ ፋኖ ነው አንዱ ልጇ ደግሞ መከላከያ ነው። ወንድሙን የእናቱን ልጅ የሚገልበት ሰዓት ነው ያለነበት እና እንግዲህ እናት በተቻላት አቅም ልጅ የተስማሙልኝ ልጆቼ ባካቸው፣ አንድ አድርጉን፣ አንዲት ኢትዮጵያ አንድ እናድርጋት፣ ወንድምህን ወንድምህን አትግደሉ ብለን የኛ ሚና ይህን ነው ሚናችን ይሄን ነው። እናት ለልጇ የምትመክረው ይህን ነው የተመካከርነ ያለውን በደጅ የወጣውም ወደ ውስጥ እንዲገባ ምክክሩ መቀጠል አለበት ነው የኛ ሚና። አለመግባባትና ግጭቶች በውይይት እንዲፈቱ ሁሉም ኃላፊነቱን እንዲወጣም ተጠይቋል። ዋና ዋና ጉዳዮቻችንን አስታውስናችሁ፣ ዜናዎቻችንን እናጠቃለን። የጤና ሙያተኞች በገቡት ቃል ኪዳን መሰረት ከራስ አልፎ በመንፈሳዊነት ለሁሉን አቀፍ የሕብረተሰብ ጤና መረጋገጥ መስራት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ተሰሚነት በመጠቀም ጫካ ያሉ ኃይሎች እንዲመለሱና ሰላም እንዲሰፍን በትኩረት እንዲሰሩ ጥሪ ቀረበ። ዜናዎቻችን እናጠቃለናል።